ሳራ የምትባል አንድ ወጣት ነበረች። ይህች ወጣት በስራዋ በጣም የተመሰገነች እና ሁልጊዜም ቢሆን በሰዓቷ የምትገኝ፣ ሁልጊዜ ያላትን ነገር ሳትሰስት ስራዋ ላይ የምታውል ነበረች። በስራ ባልደረቦቿም ቢሆን በጣም የተመሰገነች እና ሁልጊዜ የተደነቀች ነበረች። አንድ ቀን የሳራ አለቃ ታዲያ ይህንም ብርታቷን አይተው የሆነ ፕሮጀክት ይዞ መጣ። ፕሮጀክቱንም ከሌሎች ሰራተኞች መርጦ ለሳራ ሰጣት። ነገር ግን ፕሮጀክቱ ትንሽ ከበድ ያለ ነበረ። ፕሮጀክቱ የሳራን አዳዲስ ነገሮች የመማር ክህሎት እንዲሁም ደግሞ በተለየ መንገድ የማሰብ ክህሎት ይጠይቅ ነበር። ይህም ብቻ ሳይሆን ከዚህ በፊት ከተለመደው የሳራ አሰራርና ቦታ ወጣ ተብሎ የሚሰራ ነበር። ፕሮጀክቱን በተቀበለች ወቅት ሳራ ይህንን እንደሚጠይቅ ልብ አላላችም ነበረ። ነገር ግን ፕሮጀክቱ ፈተና ነበር። ፈተናው የሳራን ክህሎት ለመፈተን አልነበረም፣ ይልቁንም ሳራ በራሷ ላይ ያላትን እምነት ለመፈተን የተዘጋጀ እንጂ። የሳራ ምላሽ የነበረው ግን እንዲህ ነበር። ለራሷ እንዲህ ብላ ነገረችው፣ እኔ ለዚህ ፕሮጀክት ስራ ብቁ አይደለሁም፣ አልሰራውምም። ከዚህ በፊትም እንዲህ አይነት ነገር ብዙ ጊዜ ገጥሞኛ ያውቃል፣ ነገር ግን አልተሳካልኝ። ከዚያን ቀን ጀምሮ ቀጣዮቹ ሳምንታት ለሳራ እጅግ በጣም ከባድ ጊዜ አስነበሩ። ፕሮጀክቱን በተሰጣት ቀን ማድረስ አልቻለችም ነበር። ሳራ በፍርሃት ተሞላች። በመጨረሻም ፕሮጀክቱ ከእሷ ተቀምቶ ለሌላ ሰው ተሰጠ። ሳራ ወደቀች። ነገር ግን ሳራ የወደቀችው ፕሮጀክቱ መስራት ከብዷት ነው ወይስ እንደሚከብዳት ስላመነች ነው? አያችሁ፣ ይህ ዝም ብሎ ድንገት የመጣ ተራ ውድቀት አይደለም። ይህ ጉዳይ በስነ ልቦና ሳይንስ ሴልፍ ፉልፊሊንግ ፕሮፌሲ ይባላል። ስለ ራስ የሚነገር ትንቢት እንደማለት ነው። ይህ ድብቅ ኃይል እናንተን ጠምዞ ወይ ስኬታማ እንድትሆኑ ወይ ደግሞ እንድትወድቁ ያደርጋችኋል። በጣም የሚያሳዝነው ነገር አብዛኞቹ ሰዎች እንዴት እንደሚከሰት እንኳን አያውቁም። ሰልፍ ፉልፊሊንግ ፕሮፌሲ የሚሰራው እንዲህ ነው። እናንተ ስለ ራሳችሁ የሆነ ነገር ስታምኑ፣ ያመናችሁት ነገር አዎንታዊ ወይም አሉታዊ ጥሩ ወይም መጥፎ ሊሆን ይችላል፣ የምታደርጉት እያንዳንዱ ነገር ላይ ተጽዕኖ ያደርግባችኋል። እናም ብቁ አይደለሁም ብላችሁ ካመናችሁ ብቁ አይደላችሁም። የምታደርጉት እያንዳንዱ ነገር እሱን የሚያጠናክር ይሆናል ስህተት ትሰራላችሁ እድሎችን አትጠቀሙ የራሳችሁን እድል በራሳችሁ ታበላሻላችሁ ሁሉም የሚሆኑት ስለ ራሳችሁ ያሰባችሁት ነገር እውነት ስለሆነ ነው ከላይ የቀረበው የሳራ ታሪክ የብዙ ወጣቶች ታሪክ ነው በመሰረቱ ብዙዎቻችን በማናውቀው የውድቀት ወጥመድ አዙሪት ውስጥ ነን ሁልጊዜም ራሳችንን እኔ በዚህ ላይ ጥሩ አይደለሁም ይህ ለእኔ አይገባኝም ወይም እኔ እንኳን የማደርገው አይመስለኝም እያልን ለራሳችን እንነግረዋለን። እነዚህ ሐሳቦች ደግሞ እኛ ራሳችን ከፍተኛ ሚና እንደተጫወትን እንኳን ሳናውቅ እውነት ይሆናሉ። ከዚህ ጋር በተያያዘ አንድ ሌላ አስደንጋጭ ምሳሌ እንንገራችሁ። አንድ በቅርብ የምናውቀው ዳዊት የተባለ ሰው ነበር። በጣም ጥሩ ድምፅ ያለው ሙዚቀኛ ነው። ዳዊት ችሎታው፣ ፈጠራው፣ ለሙዚቃ ያለው ተነሳሽነት ከፍተኛ ነበር። ነገር ግን ጓደኞቹና ቤተሰቦቹ በተደጋጋሚ እንደማይሆንለትና በሙዚቃ ህይወቱን እንደማይቀይር ይነግሩታል። ብቁ እንዳልሆነ ጥሩ አቅም እንደሌለው ሁልጊዜ ያልዱበታል፣ ያሾፉበታል። እናም ቀስ በቀስ ዳዊት ይህንን ማመን ይጀምራል። በዚህም የትኛውም የሙዚቃ ውድድር ላይ አመልክቶ ተወዳድሮ አያውቅም። እድሎችን እንኳን ቢመጡ ያሳልፋቸዋል። እናም በፍጹም ራሱን በእንዲህ አይነት መድረኮች ላይ አሳይቶ አያውቅም። ምክንያቱም ሰዎች የነገሩትን እሱም አምኗል። መጥፎ መጥፎ ነገሮችን በውስጡ አስቀምጧቸዋል። ከዚያ በኋላስ ምን እንደተፈጠረ ገምቱ። አንድም ነገር በፍጹም አልሰራም። ተስፋ ቆርጦ ቁጭ አለ። የሙዚቃ ስራው መሬት ጠብ የማይል ሆነ። ነገር ግን ወደ ኋላ ያስቀረው የሙዚቃ ታለንት ስለሌለው ነው ወይስ ስለ ችሎታው ብቃት ማነስ ያመነው ነው? ሳይሞክር እንኳን እድሎችን ሁሉ ያባከነበት። ልብ በሉ ይህ የዳዊት ታሪክ ብቻ አይደለም፣ ይህ የእናንተ ታሪክ ነው። ስለ ራሳችሁ ያመናችሁት ማንኛውም ነገር የህይወት አቅጣጫችሁን ይወስናል። ስራችሁን፣ ግንኙነታችሁን፣ ደስታችሁን፣ ሁሉንም ነገር። ለራሳችሁ ያንን የሥራ ለውጥ ወይም እድገት እንደማታገኙ ስትነግሩት ያንን እድገት በፍጹም አታገኙ። ለሆነ ሥራ ራሳችሁን ብቁ እንዳልሆናችሁ ስትነግሩት ህልማችሁ ትልቅና ሊሳካ የማይችል አድርጋችሁ ስትነግሩት ሰልፍ ፉልፊሊንግ ፕሮፌሲ እየፈጠራችሁ ነው። የሆነ ሥራ ለማመልከት አስባችሁ ነገር ግን ስራው ለእናንተ የሚበዛባችሁ ወይም እናንተ ለሥራው እንደማትመጥኑ አምናችሁ ሳታመለክቱ የቀራችሁበት ጊዜ የለም? ወይ ደግሞ ውስጣችሁ አትችለውም፣ አታደርገውም፣ ይቅርብህ የሚል ስሜት ተሰምቷችሁ አንድን ነገር ገና ሳትጀምሩት እንኳን የተዋችሁት ነገር የለም? ይህ በብዙ ሰዎች ህይወት ውስጥ የሚገጥም ነገር ነው። ይህ ሁሉ ሆነ ያለ ታዲያ ይህን ነገር ሙሉ በሙሉ መቀየር እንደሚቻል ብንነግራችሁስ? ከአእምሮ እስር ቤት ነፃ መሆን እንደምትችሉ ብታውቁስ? በጣም መልካሙ ዜና ይህ ነው። ከዚህ አዙሪት ውስጥ መውጣት ትችላላችሁ። በፍጹም እነዚህን መጥፎ ወይም አሉታዊ ስሜቶች ራሳችሁን እንዲቆጣጠሯቸው መፍቀድ በፍጹም የለባችሁም። ይህንን ለማድረግ ታዲያ የሚከተሉትን መንገዶች እንድትጠቀሙ። እና ልቦና ባለሙያዎች ይመክራሉ። አንደኛ እምነታችሁን ፈትሹ። ስለ ራሳችሁ ያላችሁን አጠቃላይ መጥፎ ነገር መጠየቅ ጀምሩ። ያ አእምሮአችሁ ውስጥ እየመጣ የሚያቃጭለውን ድምፅ እኔ በቂ አይደለሁም የሚለውን ነገር በአጽንኦት ፈትሹ። ሞግቱት። ራሳችሁን ጠይቁ። እውነት ይህ ነገር እውነት ነው? እኔ ስኬት ላይ ላለመድረሴ የሚገታኝ ወይም ደግሞ የሚያግደኝ ነገር መኖሩን ምን ማረጋገጫ አለኝ ብላችሁ ጠይቁ። ሁለተኛ አስተሳሰባችሁን ቀይሩ። እኔ በፍጹም ብቁ አይደለሁም ከማለት ይልቅ በየቀኑ አዳዲስ ነገሮችን እየተማርኩ ነው፣ በዚህም እየተሻሻልኩ ነው በማለት አስተሳሰባችሁን አስተካክሉ። በዚህ አጋጣሚ ውድቀት የጉዞ አካል መሆኑንም እመኑ፣ ነገር ግን መጨረሻው አለመሆኑን ወቁ። ለእድገት በምታደርጉት ጉዞ ውስጥ ሁልጊዜም ቢሆን ውድቀት እንደሚያጋጥም እመኑ። ሶስተኛ ወደ ግባችሁ የሚወስዷችሁን ትናንሽ እርምጃዎች ውሰዱ። ፍጹም ለመሆን አትሞክሩ ወይም ደግሞ ፍጹም እስክትሆኑ ድረስ አጠብቁ። ተግባራዊ እርምጃዎችን ውሰዱ። ወደ ግባችሁ የሚያደርሳችሁ ምንም እንኳን ትንሽ እርምጃ ቢሆን ከመውሰድ ወደ ኋላ አትበሉ። ብዙ በሰራችሁ ቁጥር ስለ ራሳችሁ ያላችሁ እምነት እየጎለበተ ይመጣል። በድግግሞሽ ውስጥ ወደምትፈልጉት ነገር ማደግ ትችላላችሁ። እድገታችሁ እየጨመረ ይመጣል። አራተኛ ራሳችሁን በአዎንታዊ ነገር ክበቡ። በአካባቢያችሁ ያሉና በየቀኑ የምታገኟቸውን ሰዎች ልብ ብላችሁ ምረጡ። በየዕለቱ የምትሰሙትን ነገር ምረጡ። ከሚደግፏችሁና ከፍ ከሚያደርጓችሁ ሰዎች ጋር ዋሉ። አሉታዊ የሆነ ተጽዕኖ ከላይ የተጠቀሱትን አልችልምና አላደርገውም የሚባሉ መንፈሶችን የሚጭኑ እንጂ ሌላ ምንም ፋይዳ የላቸውም። ነገር ግን አዎንታዊና ቀና ነገሮች አስተሳሰባችሁን ወደ በጎ ነገር ይለውጣሉ። ይህንንም በየዕለቱ በማድረግ የተሻለ አስተሳሰብና እምነት መገንባት ትችላላችሁ። ሁልጊዜም ማስታወስ ያለባችሁ ነገር ቢኖር ሀሳባችሁን ስትቆጣጠሩ ሀሳባችሁ ደግሞ ድርጊታችሁን ይቆጣጠራል። ስለ ራሳችሁ ያላችሁን እምነት መቀየር ከቻላችሁ መላ ሕይወታችሁን መቀየር ትችላላችሁ። ስለሆነም ከዚህ በኋላ ወደ ኋላ የሚጎትታችሁ ነገር ሲያጋጥማችሁ ወይም እኔ ይህንን ማድረግ አልችልም የሚል ሀሳብ ከመጣባችሁ፣ ቆም ብላችሁ ይህ ግን እውነት ነው ወይስ ራስን በራስን መገደብ ነው፣ ከእናንተ በተቃራኒ እየሰራ ያለው ብላችሁ ራሳችሁን ጠይቁ። ምርጫው የእናንተ ነው። ውስጣችሁ በነገራችሁ መጥፎ ነገር እንዲሁ ባላችሁበት ትቆያላችሁ ወይስ ታሪካችሁን እንደገና ጽፋችሁ የምታልሙትን ስኬት ትጎናጸፋላችሁ? በነገራችን ላይ ከዚህ የሚባሰ የእናንተን ስኬት የሚያግል ጠለቅ ያለ ነገር ቢኖርስ በሚቀጥለው ቪዲዮ ይህን የተደበቀ ኃይል እናጋለጣለን። በእንዲህ አይነት ሁኔታ ውስጥ ከነበራችሁ እስኪ እንዴት አድርጋችሁ እንዳሸነፋችሁት በኮሜንት ላይ አሳውቁት። እስካሁንም ድረስ እየታገላችሁ ከሆነ ታሪካችሁን አካፍሉ። ሁልጊዜም ይህን ቻናል ስትመለከቱ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ፣ ምክንያቱም በዚህ ቻናል በጣም ጠቃሚና ተግባራዊ የሆኑ ትምህርቶች ይተላለፉበታል። አስታውሱ ታሪካችሁን እንደገና መጻፍ ትችላላችሁ። አብረን እናደርገዋለን።